በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ህመም የሚታሰብበት የሰሙነ ሕማማት ሁለተኛ ቀን በባህርዳር ከተማና አካባቢው በእምነቱ ተከታዮች ዘንድ በጾም፣ በጸሎትና ስግደት እየታሰበ ነው የሚገኘው። እዛውን እንቆያለን። ባልደረባችን ሳሙኤል ወርቃየው ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል አሁን የሚገኘው በከተማዋ በሚገኘው ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን ነው የሚገኘው እና አጠቃላይ በዛ ያለው ሃይማኖታዊ ስነስርዓት ምን ይመስላል የሚለውን ከሱጋ ቆይታ እናደርግበታለን። ሳሙኤል እንዴት ውለሃል? ባለህበት ቤተክርስቲያን በተለይ ሰሙነ ሕማማት ሁለተኛ ቀን ላይ ነው ዛሬ የምንገኘው እና በምን መልኩ ነው እየታሰበ የሚገኘው? አመሰግናለሁ ያው እንግዲህ እንደሚታወቀው በክርስትና እምነት ተከታዩ ዘንድ ከሚተገበሩ አጽዋማት መካከል እንግዲህ አብይ ጾም ዋነኛውና አንዱ መሆኑ በክርስትና እምነት ተከታዮች ዘንድ ይነሳል። እንግዲህ አሁን የምንገኝበት ወቅት ደግሞ የአብይ ጾም የመጨረሻዎቹ የመጨረሻው ሳምንት ቀናት ላይ እንገኛለን። እንግዲህ አብይ ጾም ላለፉት ስምንት ሳምንታት የተለያዩ ስያሜዎችን ይዞ መጥቶ የተለያዩ ክዋኔዎችን በእምነት ተከታዩ ዘንድ ማለት ነው የተለያዩ ሃይማኖታዊ ስርዓቶችን ሲያሳልፍ ቆይቶ በዛሬው ሰሙነ ሕማማት ላይ ደርሷል ማለት ነው። እንግዲህ ከትላንት ጀምሮ ደግሞ የሰሙነ ሕማማት የመጀመሪያው ቀን ጀምሮ በተለያዩ አብያተ ክርስቲያናት የእምነቱ ተከታዮች ወደ አብያተ ክርስቲያናት እየሄዱ የተለያዩ ጾምና ስግደት እያሳለፉ ይገኛሉ። እኛም እንግዲህ በተለየ ዛሬው የሁለተኛ ቀን የሰሙነ ሕማማት የሚታሰብበት ቀን ምን ይመስላል የሚለውን ወደ እናንተ ልናስቃኛችሁ በባህር ዳር ከተማ በሚገኘው በፈለገ ገነት ቅዱስ ጊዮርጊስ ካቴድራል ላይ ተገኝተናል። እንግዲህ በዚሁ በርካታ ምእመናን ተሰባስበው በርካታ ምዕመናን ቤተሰቦቻቸውን ጭምር በጋራ በመሆን በመያዝ በቤተ ክርስቲያኑ ቅጥር ግቢ ውስጥ በመገኘት እንግዲህ በተለይ ኢየሱስ ክርስቶስ የሰው ልጅ ለማዳን የፈጀውን መከራና ያሳለፈውን ስቃይ በማስታወስ እንግዲህ ጊዜው ማረነ ክርስቶስ፣ እንዲሁም ደግሞ ኪርያላይሶን ኪርያላይሶን፣ አቤቱ ማረን እያሉ በጸሎትና በስግደት እያሳለፉ ይገኛሉ። እንግዲህ በተለይ ከጠዋቱ ጀምሮ እስከ ምሽት አንድ ሰዓት ድረስ በቅጥር ግቢ ውስጥ የሚመጣ ሰው በዚሁ ቅጥር ግቢ ውስጥ የሚሰግድ ሰው አይጠፋም ማለት ነውና ማህበረ ስግደት እና በጸሎት በቅጥር ግቢ ውስጥ እያሳለፉ ይገኛሉ። እኛም እንግዲህ አባቶችንም የእምነቱ አባቶችንም ለማናገር ሞክረን ነበር። እንግዲህ ሰሞነ ሕማማት ከትላንት ጀምሮ ማለት ነው፣ የተለያዩ ክዋኔዎች በኢየሱስ ክርስቶስ ዘንድ የተለያዩ ክዋኔዎች ተሰጥተውታል። በተለይ በትናንትናው ዕለት የቤተ መቅደሱ መካከል የነበረውን የንግድ ልውውጥ ሲያካሂዱ የነበሩ ሰዎችን የበተነበት ዕለት ነበር። እንግዲህ በዛሬው ዕለት፣ በሁለተኛው ቀን ደግሞ የሰሞነ ሕማማት የሚታወስበት ዕለት ደግሞ በትናንትናው ዕለት የተፈጸመውን ማለትም ግብይት ወይም ደግሞ የንግድ ውጡን የበተነው ምን ስልጣን ኑሮት ነው በሚል በፈሪሳውያን ዘንድ የተነሳበት ጥያቄ በመሆኑ የጥያቄ ቀን መሆኑ በተለይ በአባቶች ዘንድ ተነስተዋል። ሌላኛው ደግሞ ኢየሱስ ክርስቶስ ከተሰቀለ ወዲህ በተለይ ለመጨረሻ ጊዜ ያስተማረበት በቤተ መቅደሱ ምዕመናንን ሰብስቦ ያስተማረበት ቀን መሆኑም በተለይ በእምነቱ አባቶች ዘንድ ተነስቶልናል። በተለይም ደግሞ እንግዲህ ይህን ህማሙን በማስታወስ ምዕመኑ በተለይ በመጸለይ እያሳለፈ ይገኛል። አንዳንድ ምዕመናንን በዚሁ ለማናገር ሞክረን ነበር በጸሎት ስግደታቸው ሁሉ ለነፍሳቸው በረከት የሚያገኙበት ስግደትና ጸሎትን እያከናወኑ እንደሚገኙ ለሀገር ሰላም የሚጸልዩበት ለነፍሳቸው የሚጸልዩበት ታላቅ በረከት የሚገኝበት ሳምንት ተብሎም እንደሚታመን በእምነቱ ተከታዮች ዘንድ አብራርተውልናል ማለት ነው በዚህም በተለይ ቤተሰቦቻቸውን ሰብሰብ ብለው እነዚህን ጊዜያት በተለይ ከሰኞ እስከ አርብ ድረስ የሚገኙ ቀናትን በቤተ ክርስቲያናት እንደሚያሳልፉ ና በአብሮነትና በስግደትና ለሀገር አንድነት በመጸለይ እያሳለፉ እንደሚገኙ ቅድም ነው ያብራሩልን። እንግዲህ እኛም በቤተክርስቲያን ቅጥር ግቢ ውስጥ ዞር ዞር ብለን እየተመለከትን ነውም። ይህንኑ ነው ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን። ሳሙኤል መልካም ጊዜ።